ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ ብርሃን ሚዲያ ቤተሰቦች ደህና ናችሁ ወይ? ሁሉ ሰላም ነው። እንዴት ናችሁ? የነጥብ እደዚህ እንደዚህ ጠፋለሁ ብዬ አላሰብኩም ነበረ። ዛሬ ደግሞ ፀጉርን መስራት ፀጉርን እየሰራው ነበረ። እንደታያችሁት ፀጉርን አሪፍ ነው። በነገራችን ላይ ነን የሚያሳውቁት እንዴት ነበር ጊዜው? እንዴት ነበር ሰዓቱ? እንዴት ነበር ሁሉ ነገሩ ሁሉ ወይ ነው

እረ ውድ ቤተሰቦቼ ቁም ነገር ሳላወራ ስድስት አይታሟላ እንዴ ትግስታችሁ እና ማለት ነው። ዛሬ ሊያወራችሁ መጣሁት መስመር ራሳችንን ሄደግ ስድስት ላይ ያላችሁ ሀገር ቤት ኢትዮጵያም ያላችሁ ሁላችሁም ሰላማችሁ ብዙ ትብልልኝ ያው ብዙም አይመችም ለማውራት እንስሳት ያለጊዜ አስቤበት ብዙ ቪዲዮ